ውድ የኑሮ በሸገር ተመልካቾቻችን እንደምታውቁት፣ እንግዲህ በስራ ቀኖቼ መካከል ራሴን የምንከባከብበት ቀናቶች አሉ። ከነዛ ቀናቶች መካከል ዛሬ አንዱ ነው። ይህንንም በማስመልከት ቆዳችን ሳይሸበሸብ እንዲቆይ የሚያደርግልንን የሞቱ ሴሎቻችንን የሚያነሳልንን ፋሻል ትሪትመንት ለማግኘት እዚህ ተገኝቻለሁ። ፊቴ ላይ የሚኖረው ለውጥ ደግሞ እናንተም በኋላ የምታዩት ይሆናል። እኔ ነሃሚነኝ ቻናላችን ኑሮ በሸገር ነው። አብራችን ቆዩት። ሰላም እንዴት ነሽ? አለን እንተዋወቅ። እሺ እኔ ቃል ኪዳን እባላለሁ የቢዩቲ ኦፍ ቃል ስኪንኬር ቤት ባለቤት ነኝ። በጣም አሪፍ ቃል ኪዳን። እኔ ነው አሚን እባላለሁ። ዛሬ እንግዲህ እዚህ የመጣሁት ፊቴን ፋሻል ለመሰራት ነው። አብዛኞቻችን እንግዲህ ፋሻል ሲባል ያው ፊታችንን የሚያሳምር ትሪትመንት እንደሆነ ነው እንጂ ጠለቅ ያለ ግንዛቤ ያለን አይመስለኝም፣ እና እስቲ በመጀመሪያ ፋሻል ምንድን ነው የሚለው አንቺ እንደ ባለሙያ ንገሪኝ። እሺ፣ ፌሻል ያው ክሊንሲንግ ነው የመጀመሪያ ስራው። በደንብ አድርጎ ቆዳን የማጽዳት ስራ ነው የሚሰራው ዋና ፐርፐዝ ውስጥ ነው። ቀጣይ ደግሞ ብጉር ያለበት ወር፣ ማዲያት ያለበት ደግሞ የራሱ የሆነ ትሪትመንት የሚሰጥ ነገር አለ። ለምሳሌ ቡግራ ያለበት ባክቴሪያ የማጥፋት ስራ ሊሆን ይችላል። ማዲያት ያለበት ሰው ደግሞ ከለሩን ዲስከለሬት ለማድረግ የሚረዱ የፌሻል አይነቶች አሉ። ግን ዋናው ምንም አይነት ችግር የሌለበት ሰው ደግሞ ፌሻል ጽዳት ነው ስራው። በቃ ፌሻል ዋና ስራው ፊትን በደንብ አድርጎ ማጽዳት ነው። ከተጸዳ በኋላ ደግሞ ፌሻል የተሰራው ሰው የታዘዘለትን ፕሮዳክቶች በአግባቡ መጠቀም በጣም አሪፍ። ስለዚህ ፌሻል ያው በዋነኝነት ፊታችንን ለማጽዳት ነው የሚጠቅመው ማለት ነው። በጣም አሪፍ። አንድ ሰው ፌሻል የሚያስፈልግበት አጋጣሚዎች ምን ምንድን ናቸው? ለገሌ ፌሻል ያስፈልጋል፣ ለገሌ ፌሻል አያስፈልግም የሚባል ነገር የለም። ሁሉም ሰው በወር አንድ ጊዜ ፊቱን በደንብ አድርጎ ቢጸዳ ጥሩ ነው። ነገር ግን በጣም ከባድ የሆነ ቡግር ያለባቸው ሰዎች፣ እንዲሁም ደግሞ የተለየ ስኪን ሴንሲቲቪቲ ቅድም እንዳልኩሽ የማድያት ችግር፣ በቆዳ ላይ የተለየ ችግር ያለባቸው ሰዎች ደግሞ በደንብ አድርገው ቢከታተሉ በጣም መልካም። ቆዳ ላይ ችግር ሲኖር በተለየ ሁኔታ ይመከራል እንጂ ፌሻል ለገሌ ያስፈልጋል ለገሌ ያስፈልግም አይባልም። ሲ ቃል ኪዳን እናንተ ጋር ደንበኞቻችሁ ሲመጡ ምን ያህል የፌሻል ስቴፖችን ያልፋሉ? በትንሹ ከአራት እስከ ስምንት አይነት የፌሻል ስቴፕ ይኖራል። የተረለየውን ደግሞ ውስጥ ቅፍን በደንብ አሳይሻል። እሺ ነው አሚን። ከመጀመሪያ ስንጀምር ይሄ ስኪን አላናይዘር ይባላል። መጀመሪያ ከስተመሮቻችን ከመጡ በኋላ በዚህ ስኪን አላናይዘር ነው ፊታቸውን የፊታቸውን ታይፕ እና ቆዳቸው ላይ ምን አይነት ችግር እንዳለ የምንለየው። ይህ በዋነኝነት የሚያገለግለን ምንድን ነው፣ ፌሻሉን ስንሰራ ቆዳቸውን ለመንከባከብ እንዲሁም ደግሞ ምን መርጥላቸውን ማስክ እንድንለይ ያግዘናል። መጀመሪያ ይሄ ለፌሻሉ። ሁለተኛ ነገር ደግሞ የሚጠቀሙትን ፕሮዳክት በደንብ አድርገን ለመምረጥ ያግዘናል ማለት ነው። ስለዚህ የመጀመሪያዊ ፌሻል ስቴፕ ነው ማለት ነው። አናላይዝ ይደረጋል በትክክል። እና በሶስተኛነት ደረጃ ደግሞ ቆዳቸው ከዚህ በኋላ ምን ያስፈልገዋል፣ ማለት ሴንሴቲቭ ነው አይደለም ወይም ደግሞ የተለየ ችግር ካለበት ከዛ ችግር እንዲወጣ ሊረዳቸው የሚችሉትን ነገሮች እንድናዝላቸው ይረዳል። በጣም አሪፍ። ስለዚህ ልግባ ጊዜ ውስጥ ሽንጫ ፊኒሽ ይሄ ፖር ይባላል። ፖር ማለት የቆዳ ቀዳዳ መስፋት ነው። የቆዳ ቀዳዳ መስፋት ሜላኒን በጣም እንዲመነጭ ያደርጋል። ምክንያቱም የታችኛው የቆዳ ክፍላችን ፀሐይን መቋቋም ስለማይችል፣ በዚህ ውስጥ የሚገባውን ፀሐይ መቋቋም ስለማይችል ሜላኒን በጣም ይመነጫል ማለት ነው። ይሄ ደግሞ የላይኛው የቆዳ ክፍልሽ ነው። ምን ያህል ሳሳ ላልሳሳ የሚለውን ነው። ጥሩ ላይ ነው ያለው፣ ብዙ አልሳሳም ቆዳሽ። ዋናው ፌሻሉን ለመስራትና ፕሮዳክትሽን ለመምረጥ የሚያግዘን ደግሞ ይሄ ነው። የቆዳሽ ታይፕ ነው። ቅባታማ ነው ቆዳሽ፣ በሁሉም አካባቢ ቅባት አለው ቆዳሽ። ይሄ ደግሞ የውሃሽ መጠን ነው። የላይኛው የቆዳ ክፍልሽ ላይ የሚገኘው የውሃ መጠን ነው። አጠጭሙ ውሃ ለምንድነው? በሚገርም ሁኔታ አሁን ላይ እጠጣለሁ፣ ድሮ አልጠጣም። ቢያንስ ከሁለት ሊትር ድረስ ብትጠጪ ከዛ ከፍ ቢል ጥሩ ነው። ምክንያቱም ቆዳችን በደረቀ ቁጥር ቆዳ መጨማደድ፣ መጥቆር፣ መድረቅ ይመጣል ማለት ነው። ይህ ደግሞ እስከ አምስት ዓመት ከሶስት እስከ አምስት ዓመት ድረስ ቆዳሽን ሰንስክሪንሽን ማታረጊ ከሆነ ውሃሽን በደንብ ማጠጭ ከሆነ በደንብ ትንከባከቢ ከሆነ ሊሆን ከአምስት ዓመት በኋላ ሊሆን ስለሚችል በተቻለ አቅም ቆዳሽን መንከባከብ ይኖርብሻል ማለት ነው። ስለዚህ አስፈላጊ የሚባል ጊዜ ላይ ነው የመጣሁት በሚገባ ሁለተኛው ስቴፓችን ምንድነው? ሁለተኛው ስቴፓችን ምንድን ነው? ፊሻሉን እንጀምራለን። ከዚህ ቀጥሉ ይሄ መጀመሪያ ያው በላሮቼ ፎሚንግ ነው ማጥበሽ። የመጀመሪያው ስቴፕ በደንብ ሰንስክሪን ተጠቅመሽ ከሆነ ወይ የምትጠቀምሽው ሌላ ፕሮዳክት እነዚህ ሜካፕ ነገሮች ካሉ እነሱን በደንብ ለማንሳት ነው ይህንን የምንጠቀሙ ፌሻል እንግዲህ አይነቶች አሉት እና ስንት አይነት ፌሻል አለ? እንዲሁም ደግሞ አንድ ሰው የትኛው የፌሻል አይነት እንደሚያስፈልገው እንዴት ነው የሚታወቀው? ይህን ቅድም እንዳየ ነው በስኪን አናላይዘር ከታየ በኋላ ምን አይነት ፌሻል ያስፈልገዋል የሚለው በመጀመሪያ እንለያለን። ከዛ በመቀጠል ግን በፌሻል ውስጥ የሚካተቱ የተለያዩ አይነት ስራዎች አሉ። ለምሳሌ እንደ ማይክሮ ኔድሊንግ አይነት ብጉር ጥሎት ያለፈን ጠባሳ መስራት እንዲሁም ደግሞ የቡግር ባክቴሪያ ማጽዳት ለማዳት የሚሆን ደግሞ አንቲ ፒግመንት ነገሮችን መስራት፣ እነዚህ ሁሉ የፌሻል ስራዎችን ፌሻል ስራ ውስጥ የሚካተቱ ነገሮች ናቸው። ስለዚህ አሁን ለእኔ የትኛው የፌሻል አይነት ነው የሚያስፈልገኝ ማለት ነው? ለአንቺ የሚያስፈልግሽ ያው ብዙ ነገር አያስፈልግሽም፣ ነገር ግን በጣም ኦይሊ ስለሆነ ቆዳሽ፣ ቅድም እንዳየ ነው ቅድም እንዳየ ነው በጣም ቅባታማ ስለ ነው ስለሆነ ቆዳሽ በደንብ አድርገን ሳክ ማድረግ ቅባቱን በደንብ ማውጣት እንሰራለን። እንዲሁም ደግሞ ፊትሽ ላይ የተወሰነ አካባቢ ፀጉር አለብሽ እሱን ደርማ ፕላኒንግ እንሰራሻለን። ከዛ በተረፈ ጥሩ የሆነ ማስክ ያስፈልግሻል። በጣም አሪፍ። አንድ ሰው ፌሻል በየስንት ጊዜው ቢሰራ ይመከራል? በየ28 ቀኑ ቢሰራ ይመከራል። በየ8 ቀኑ በየ28 ቀኑ ቀስ አንድ ወር ማለት ነው። አንድ ወር ማለት ነው ያቆዳችን ራሱን የሚቀይረው በየያስምንት ቀኑ ስለሆነ፣ ፌሻል ፊታችንን ከማሳመር ሌላ ስትረስን የሚያስለቅቃል የሚል ነገር የሆነ ቦታ የምትቢያለው እና እስኪ አንቺ እንደ ባለሙያ ፌሻል ምን ምን አይነት ጠቀሜታዎችን ነው የሚያስገኝልን? ልክ ነሽ። ስትረስን በደንብ ይቀንሳል። ሌላው ደግሞ ሆነ ከተሰራሽ በኋላ ቀለል የሚልሽ ነገር ይኖራል። ምክንያቱም የሞተ ቆዳም ይነሳል። ያው ውነታችን ላይ ያለ ነገር ሲጸዳ ቀለል የሚለን ነገር አለ። እንደዛ አይነት ስሜት አለው። ይሄ ደግሞ ባይባይ ብላክ ሄድ ይባላል። የሁለተኛ ስቴፕ ነው ይሄ። ዲፕ ክሊንስ የሚያደርገው ነው፣ በደንብ አድርጎ በአረፋ ምርት። መጀመሪያ ሲቀባሽ ክሬም ነገር ነበረ። አሁን ደግሞ አረፋ እየሰራ ነው። ምክንያቱም ከዛች የተሰገሰኩትን ይሎች ኦይሎች በደንብ አድርጎ ወደላይ ያወጧቸዋል። ይሄ እስክራበር ይባላል። ቅድም የቀባው ሽን የባይበር ብላኬት ወደ ላይ ያወጣውን ቆሻሻዎች በዚህ በደንባችሁ ጋር እናነሳለን ማለት ነው። ፌሻል ከመሰራታችን በፊት እና በኋላ ማድረግ የሌሉብን ነገሮች ምን ምንድን ናቸው? ፌሻል ከመሰራታችሁ በፊት ዋክስ መጠቀም በጣም የተከለከለ ነገር ነው ሼቭ ማድረግ ፀጉርን ፊት ላይ ያለ ፀጉሮችን ማንሳት አይመከርም ከባድ የሆነ ሜካፖችን መጠቀም እንዲሁም ደግሞ ሪታኖል የሚባል እንትን አለ እሱን ባይጠቀሙ ሰዎች ከሶስት ቀን በፊት ሪታኖል ወይም ደግሞ በቃ እነዚህን ነገሮች ቢያንስ ከሶስት ቀን በፊት አለመጠቀም ይመከራል። ማድረግ ያለብን ነገሮች ከተሰራችሁ በኋላ ደግሞ አንደኛ የተሰጣችሁን በደንብ ኮንሰልት የተደረጋችሁትን ነገር በደንብ መጠቀም፣ ሌላው ደግሞ ሳንስክሪን ሞይስቸራይዘር በደንብ ማድረግ፣ ውሃ መጠጣት ቆዳችሁ እንዳይደርቅ የማድረግ ነገር አለው። ፍሻ ኖ አብዛኛውን ሰው ውሃ ካለመጠጣት የሚመጣበት ችግሮች አሉ። ስለዚህ ስፔሻል ከተሰራችሁ በኋላ እና ከተነገራችሁ በኋላ ደግሞ በደንብ አድርጎ ውሃ መጠጣት። ብዙ ሰው አይጠጣም ውሃ። ቆዳው ደረቅ እኔም ቅድም ውሃ እንደማልጠጣን ያሳየው አይደለ? እስኪናና ነገሩ ይህ አዲስ ነገር ነው። ይሄ በደንብ ሞስቸር እንዲሆን ቆዳሽን ለቀጣይ ስራ እያዘጋጀው ነው። ለቀጣዩ ስቴፕ ማለት ነው። ለቀጣዩ ስቴፕ በደንብ ሞስቸር እንዲሆን የሚቀባ ማስክ ነው። ሞስቸራይዘርም ነው እና ፊትሽ ቅባታማ ስለሆነ ደግሞ ባክቴሪያዎችንም ቅባቱንም እንዲቀንስ ያደርጓል። ብጉር እንዳያወጣብሽም ይከላከላል። በጣም አሪፍ ነው። አሁን እንግዲህ መቀዋል ብለን እየጠረግ ነው ነው በደንብ ሞይስቸር አድርጓል ፊትሽ በጣም አሪፍ ማስክ ነው የቀባው። ሽያል ሽ ነበር በጣም በነገራችን ላይ። ወደ አንቺ ሲመጣ ለተመልካቾች እንግዲህ በቪዲዮ መጨረሻ ለውጡን ታዩታላችሁ። ይህን የመጣሁት እና ፋሻል ከተሰራም በኋላ ፊታችን ላይ ለውጥ እስኪታይ ምን ያህል ጊዜ ይፈጅብናል? ፌሻል ብቻውን ለውጥ አያመጣም። በጣም ማለት የለፍ ለውጥ እናያለን ምክንያቱም ሲጸዳ አንድ ነገር እንደሚመጣ ሁላ ያለነውጥ እናያለን። ልዩነት ይኖራል ከመጀመሪያ እና ከተሰራ በኋላ። ነገር ግን ፌሻል ተሰርቶ ብቻ ማደት ይጠፋል ማለት አይደለም። ወይም ደግሞ ፌሻል ተሰርቶ ብቻ የፊት ችግር ይስተካከላል፣ ብጉር ይጠፋል ማለት አይደለም። አብረን ሰፖርት ማድረግ ያለብን ነገሮች አሉ። ለምሳሌ እናንተ የምታዙልን ፕሮዳክቶች በትክክል መጠቀም ነው። እሱ ዋናና በቃ ምንም ይሄ ነው የማይባለው የማያጠያይቀን ጉዳይ ነው። ምክንያቱም ፌሻል ተሰርተሽ ሄደሽ የታዘልሽን ነገር የማትጠቀሚ ከሆነ ምንም ዩዝለስ ነው። ፌሻል መሰረት አሁን በደንብ ሳክል እናደርግና ቆዳሽ ላይ የተጠራቀመውን ቅባት ከስቲሙ ጋር ታግዘን ብዙ ጊዜ እንግዲህ ፌሻል ሲባል አብዛኞቻችን አእምሮ ላይ የሚመጣው ለሴት የሚለው ነገር ነው እና አሁን አሁን ደግሞ ወንዶችም ፌሻል እየተሰሩ ነው፣ እና እነሱ ጋር ያለው አቀባበል እንዴት ነው? አንቺ ብዙ የወንድ ከስተመሮች አሉሽ ፌሻል የሚሰሩ ወይ? በጣም በእውነት እውነት፣ በጣም የወንድ ከስተመሮች አሉኝ። ምክንያቱም ያው በገርም አድያትም የሚወጣው ሴት መርጣ አይደለም። የሁላችንም ቆዳ አንድ አይነት ነው። ቆዳ ቆዳ ነው። ሁላችንም ትሪትመንት ያስፈልገናል። ስለዚህ ወንዱም ሴቱ መሰራት አለበት። በተለይ ቡግር ያለባቸው ወንዶች ቢሰሩ ይመረጣል። ይህ ደግሞ አሁን ቀጣይ የሚሰራች ደርማብሬዥን ይባላል። ደርማብሬዥን ማለት ኛው የቆዳ ክፍላችን ላይ የሞቱ ቆዳዎች ሊኖሩ ስለሚችሉ እሱም በዚህ በክሪስታል በሆነ የሞቱ ቆዳዎቻችን ነው የሚያስወግድልን። የሞታ ቆዳችን ያስወግድልናል ማለት ነው። አንዳንዴ የፌሻል ከተሰራም በኋላ ቆዳችን የሚቆጣበት አጋጣሚ ይኖራል። የመቅላት፣ የማበጥ ነገር እና በምን ምክንያት ነው እንደዛ የሚሆነው? እሱ ብዙ ጊዜ ሊሆን የሚችለው የቆዳው ሳይታወቅ ሲሰራ ነው። እንዲሁም ደግሞ የምንመርጣቸው ማስኮች ስራዎች ናቸው ለዛ የሚደረጉት። ስለዚህ ሁሌ የሚሆን ነገር አይደለም ማለት ነው። ማለት ፌሻል ተሰርቶ ምንም አይነት ኢሪቴሽን ሊኖር አይገባም፣ በጭራሽ መኖር የለበት። በትክክል ከተሰራ አንድ በትክክል ከተሰራ የቆዳው ታይፕ ከታወቀ ምንም አይነት እና ትክክለኛ የሆነ ፕሮዳክት ከተጠቀመ እዚች ጋር አንድ ቀመጠች ውግራለች እሷን እያነሳሻ እሷን እያነሳ እንደ ባለሙያ ግን በአጠቃላይ ፌሻል የሚያስከትለው ጉዳት አለ? ፌሻል የሚያስከትለው ጉዳት የለም። ነገር ግን ያው ትክክለኛ ፕሮዳክት ይፈልጋል። ያው ፊት እስከሆነ ድረስ ኦሪጂናል ፕሮዳክት ይፈልጋል እና ደግሞ ሰዓት ደቂቃ አጠባበቅ ማለት ምን ያህል ሰዓት ምን ያህል ደቂቃ ስ የምጠቀማለሁ ምን ያህል ደቂቃ አጥባለሁ ምን ያህል ደቂቃ ደግሞ ማስኩ ፊቷ ላይ ይቆያል የሚለውን ነገር በደንብ አድርገን ማወቅ ይኖርብናል። ጥንቃቄ የሚያስፈልገው በጣም ጥንቃቄ ይፈልጋል እሱ ነው። ብዙ ጊዜ በተለይ ደግሞ ፕሮዳክት ነው፣ በቃ ፕሮዳክት መምረት ግዴታ ነው። ያው እንደሚታወቀው ፕሮዳክቶች በጣም ውድ ናቸው። ነገር ግን ውድ ቢሆኑም ውድ ብሮ ማስከፈል ነው የሚሻለው። ኦሪጂናል ፕሮዳክት ይዞ እሱ ነው የሚሻለው። ስለዚህ አሁን ከሰርች ከጨረስኩኝ በኋላ ያየሁት በደንብ ሲጸዳ የታየኝ ነገር ምንድነው የተወሰነ ቡግር ወጣ። የተዘጋጁ ቡግሮች አሉ። ስለዚህ እነሱም በሃይ ፍሪኩዌንሲ ሁለት ሰከንድ አድርግ ይችላል። እሺ፣ ያ አፍሪካንስ ይባላል። ቡቅር እና ቡቅር ባክቴሪያ ነው። እሺ፣ ነው ይሄ ፓውደር ማስክ ነው። ጄል አይነት ማስክ ነው። ከተቀባሽው በኋላ ጄል ነገር ሆኖ ነው የሚላጠው። ምንድነው ጠቀሜታው? ፊትሽ እስካሁን ድረስ በጣም ብዙ ታሽቷል ተፈክፍኳል። እና አንደኛ ነገር የመጀመሪያ ጥቅሞ በደንብ ሞስቸር ያደርገዋል እና ፊትሽን ቀዝቀዝ ያደርግሻ ስትቀቢ ተወልሽ። ሁለተኛ ነገር ደግሞ በቆዳ አይነት ነው ማስኩ የሚቀባው። ለምሳሌ በጣም ኦይሊ ከሆነ ቆዳሽ ለኦይሊ የሚጠቅም ነው የምናደርገው። በጣም ሴንሴቲቭ ከሆነ ደግሞ ለሴንሴቲቭ፣ በጣም ደረቅ ከሆነ ደግሞ በጣም ደረቅ ከሆነ ደግሞ እንደ ሃይሉሮኒክ ያለው ማስክ እናደርጋለን። ሁን ኦይሊ ያንቸው ነው። በአጠቃላይ አንቺ እንደ ባለሙያ ሰዎች ስለ ፌሻል ቢያውቁት የምትየው ነገር ምንድን ነው? በጣም ቢያውቁት የምለው ነገር አብዛኛውን ሰው ፌሻል ይለምዳል የሚባል አማርኛ አላቸው። እኔም ሰምቻለሁ። እውነት አደለም፣ የሚለምድ ነገር ሳይሆን በመጡ ሰአትና በተጠቀሙት ሰዓት ፊታቸውን የማጽዳት ስራ ስለሆነ የሚሰራው የሚለምድ ነገር አደለም። ሲተውት ጉዳት የሚያመጣ ነገር አደለም። ሲተውት በነበረበት ነው እንጂ የሚሆነውሻል ስለተሰሩ ስለተሰሩ የተለየ ነገር ቀዝቀዛላለሽ። በጣም ቀዝቀዛ በተለይ ቅድሙ ብጉር ማጥፊያ ያል ትንሽ አቃ ነበር፣ ሃይ ይባላል። በጨረሩ አማካኝነት ወደ ውስጥ እየገባ ብጉር ባክቴሪያ ነው የሚያጠፋው። ከዚህ በመቀጠል ደግሞ ኤል ኢ ዲ ያደረግልሻለው ማለት ነው። ኤል ኢ ዲ ላይት፣ ኤል ኢ ዲ ላይት ማለት ሰባት አይነት ላይት ትሪትመንት ነው። እኛ ጋር ብዙ አልተለመደም እኛ ሀገር እንጂ ሌላው ዓለም ላይ አርገውት ሁላ እስከ መተኛት ይደርሳሉ። ምክንያቱም የተለያየ ላይቶች እየቀያየረ ነው ቆዳን በደንብ ትርት የሚያደርገው። ለምሳሌ ቀይ ሲሆን እርጅናን ኮላጅን ቆዳችን እንዲያመነጭ ያደርጋል። ሰማያዊ ሲበራ ደግሞ አክኒ ባክቴሪያ እንዲሞት ያደርጋል። የብጉር ባክቴሪያን እንዲሞት ያደርጋል። አረንጓዴ ሲበራ ደግሞ ቆዳችን እንዲረጋጋ የተረጋጋ ስሜት እንዲሰማን ያደርጋል። እና ሌሎችም ቢጫ እንዲሁም የተለያዩ ላይቶች አሉት። ችን አቀብላ ስለዚህ ከዚህ በኋላ የሚኖረው ስቴፕ ለቆዳ የሚስማማ ፕሮዳክቶችን ብቻ ነው መምረጥ ብቻ ነው። ሰንስክሪንም ላይ እንግዲህ ብዙ አምቢጌ ሲሆኑ ነገሮች ይነሳሉ፣ ጥሩ አይደለም። እንደሎም ጋር የሚያመጣው ሳይድ ፌክት አለ የሚሉ ነገሮች አሉና፣ ምን ትያለሽ አንቺ? በጣም ከእውነት የራቀ ነው። አሁን በአሁኑ ሰዓት እኮ የቆዳ ካንሰር የበዛው በፀሐይ ምክንያት ነው፣ ሳንስክሪን ስለማንጠቀም። እዚህ ሳንስክሪን ጠቀም እንጂ ጉዳት የለውም፣ ምንም አይነት ጉዳት የለውም። ጨርስሽ። እናመሰግናለን። አትጥፊ ለላሳ እነዚህ ላንች የምናዛቸው ፕሮዳክቶች ናቸው። ይሄ መታጠቢያች ነው ለኦይል ስኪን የሚሆን እንዲሁም አክኔ እንዳይወጣብሽ የሚያደርግ ነው። ይሄ ደግሞ ፖርን ሚኒማይዝ ሊያደርግልሽ የሚችል ፕሮዳክት ነው። ይሄ ደግሞ ሞይስቹራይዘርሽ ነው። ይሄ ሰንስክሪንሽ ነው ከመውጣትሽ ከሀያ ደቂቃ በፊት የምትቀቢ ነው ማለት ነው። በጣም አሪፍ። ስለዚህ እነዚህን ፕሮዳክቶች ከተጠቀምኩኝ በአግባቡ ፊቴ በደንብ አሪፍ የሆነ ቦታ ላይ ሊደርስ ይችላል። ከዚህም የተሻለ ጥሩ የሆነ ለውጥ ይኖርሻል ማለት ነው። በጣም አሪፍ። ስለዚህ አሁን እናንተ ጋር ደንበኞች ሲመጡ ምን ያህል ከፍለው ነው ይህንን የፋሻል ትሪትመንት ሊያገኙ ችሉት? እንደ ፌሻሉ አይነት ነው። ከሶስት ሺህ እስከ አምስት ሺህ ድረስ የምንሰጣቸው የፌሻል አይነቶች አሉ። ከዛ ባሻገር ደግሞ የታቶ ማጥፋት፣ የፀጉር ማጥፋት፣ ብዙ አይነት ስራዎችን እንሰጣለን። በጣም አሪፍ ነው። ቃል ኪዳን ዲስካውንት ስም ታደርጉባቸው አጋጣሚዎች ካሉ? ለበዓል ብዙ ጊዜ ዲስካውንት እናደርጋለን በዓል በዓል ሲደርስ ዲስካውንት ነገር አለ። መጪው አዲስ አመት ስለሆነ አዲስ አመት ላይ ዲስካውንት ይኖራቸዋል። እግዚአብሔር አድርሰንና ይኖራል። በጣም አሪፍ። ስለዚህ ፋሻል ትሪትመንት መሰራት የሚፈልጉ ተመልካቾቻችን እንዴት ነው የሚያገኟቸው? በቲክቶክ አካውንታችንም ማግኘት ይችላሉ። እንዲሁም ደግሞ አድራሻችን መገናኛ ከዛፍመሽ ወደ ሾላ መብራት የሚወስደው መንገድ ከዋች ህንፃ አጠገብ ነው። ስልክ ቁጥራችን 0913 68 89 86 መደወል ይችላል። በጣም አሪፍ። ቡክ ማድረግ ይጠበቅባቸዋል ወይስ እሱ ግዴታ ነው? በቀን በጣም የተወሰነ ሰው ነው የምንሰራው፣ ምክንያቱም ሰው በበዛ ቁጥር ጥራት ይቀንሳል። ስለዚህ በጣም በዛ በጣም ብዙ ሰው ሰራን ከተባለ በቀን ስምንት ሰው ነው የምንሰራው። አንሰራም ከዛ በላይ። በጣም አሪፍ። እንግዲህ ፊቴን በደንብ ስለተንከባከብሽልኝ አመሰግናለሁ። እኔም አመሰግናለሁ። አትጥፊ። አልጠፋ ጣ ሽ። ተመልካቾች በቢውቲ ኦፍ ካል የነበረኝ የፋሻል ትሪትመንት ቆይታ ይህንን ይመስል ነበረ። ለውጤን እንግዲህ በቪዲዮ መጨረሻ ታዩታላችሁ ብዬ አስቤ ነበር፣ ነገር ግን በባለሙያ እንደተነገረኝ ከሆነ ለውጡን ለማየት ቢያንስ አንድ ቀን እንደሚያስፈልግና የታዘዙልኝን ፕሮዳክቶች በአግባቡ መጠቀም እንዳለብኝ ተነግሮኛል። ስለዚህ ለውጤን በቀጣይ ቪዲዮች የምታዩት ይሆናል። ይህ ቪዲዮ ለእናንተም እንደጠቀማችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ ቻው።